ዛሬ ሁላችንም ላይ የሚሞላ ነገር አለ። አሜን። እሺ፣ ከጸልባ ተሰብስበው የነበረበት ስፍራ ተናወጠ፣ በሁሉም መንፈስ ቅዱስ ሞላባቸው። አሜን። የእግዚአብሔርን ቃል በግልጥ ተናገሩ ይላል። አሜን፣ ሃሌሉያ፣ አሜን። ይሄ በግልጥ ነው ዋናው ትርጉሙ፣ በድፍረት ተናገሩ ይላል። ኢየስ ሁሌ የአምላክ መገኘት በሰው ውስጥ የሚያመጣው እንደ ታውቃላችሁ አምላካዊ ድፍረት ይገባባል። አሜን። ወይም ቅዱስ ድፍረት ይገባባል። አሜን። ሁሌ ሰው ከአምላክ ስብህና ውጭ ሲሆን ፍርሃት ይወርሷል። ጳውሎስ ለዚህ እኮ ነው፣ እንደገና ለፍርሃት የሚሆን የባርነት መንፈስ ምን አላለም? አልተቀበልም። አየህ፣ አምላክ ሲሞላ በውስጥ ድፍረት ይሞላል ፍርሃት አይደለም። ቃል የመናገር ድፍረት። ትናንትና ይፈራ የነበረ ሰው ልክ መንፈስ ሲሞላበት ከዚህ በፊት ተለማምዶ የማያውቀውን ድፍረት ቦልድነስ። ኢየሱስ ጌታ ነው። ጻድቅ እንደ አንበሳ ነው ይላል ሀሌሉ ልክ መንፈሱ ሲሞላብህ እንዳንበሳ ትሆናለህ። ከነበርክ በነገር ስወጣለህ፣ ከታሽ በነገር ስወጣለሽ። ኢየሱስ ጌታን የአምላክ መኖር ቅዱስ ድፍረት በውስጣችን እንዲኖር አድርጓል። የሚገርመው ይሄ አምላካችን ዝም ብሎ ለመመለክ የተቀመጠ ስብህና ብቻ ሳይሆን በየጊዜው የሚሞላን ነው። ክርስት አይገር መንፈስ ቅዱስ እኮ አምላክ ነው። ሞላቸው ተው ይሞላቸዋል። በየቀኑ ለምን ሞላቸዋል? ሰብ ከሰው ዓለም ይወጡ ዘንድ ከሰው ሲስተም ይወጡ ዘንድ ከሚገባባቸው ፍርሃት ይወጡ ዘንድ በዙሪያቸው ካለ ነገር ይወጡ ዘንድ ከሚያውቁት ነገር ይወጡ ዘንድ ከሚያስፈራራቸው ይወቁ ዘንድ ከኖሩበት ነገር ይወጡ ዘንድ ወደዛ እውነት ወደ ሰማይ እውነት ወደ ክብር እውነት ይገቡ ዘንድ ይሞላባቸዋል። ልክ ሲሞላባቸው ድፍረት ታገኛቸው።